ሮማን ክፍለ ሀገር ትልክ ያለሽ እያላችሁ የምጠይቋላችሁ አዲስ አበባ እናደርስላችኋለን። አዲስ አበባ ዘመድ የሌለው የክፍለ ሀገር ልጅ የለም። ከክፍለ ሀገር ስትመጡ አቶ ሚስተራ ና ለግሃር ጋሽንትና ዘመዴ እዚህ ሲመጡ ዱላ ይዘው አረንጓዴ ጫማ ላስቲ ጫማ አድርገው እንደመጡ አጎቴ እዚህ ናቸው ብለመ አፈላልገን ስናጣ የአዲስ አበባ ልጅ ያኖር ናችሁ ዘመዶቻችሁ እስካሁን ተደራጅተዋል አይደል? ኑና፣ ዘመዶቻችሁ መተው ይወስዳሉ፣ ለእናንተ ይልኩላችኋል። ገባችሁ? ስለዚህ የትም ክፍለ ሀገር ብትሆን እኛ አዲስ አበባ እደርስልሃለሁ። መሀል አዳራሽ መርካቶ የቤተሰቦቼ ሱቅ አለ፣ እዛ ሄደህ ትቀበላለህ፣ ለቤተሰቦችህ ትልካለህ። ኢትዮጵያ ዋናው መግባቱ ነው አዲስ አበባ እንጂ። ደግሞ በየክፍለ ሀገሩም ደግሞ የላኩን ልቸገር፣ እራሳችሁ ሄዳችሁ ተቀበሉ። ከአዲስ አበባ ለአሁን ጀኔሬሽን ምን ታስተላልፍ? ያለች ዳዝም ማተር ልክ ሰላሳ እድሜሽ ሲሞላ አ ይሄ እድሜ ኋላ ካልወለድኩ፣ እድሜያችሁ እስከ ሰላሳ አምስት ማክሲመም እስከ አርባ ባለው ካልወለዳችሁ ወንድ ልጅ የኔ አጎት በዘጠና አምስት ዓመቱ አግብቷል። በዘጠና ዓመቱ እግዚአብሔርን አግብቶ ወልዷል። ወንዶች ኤኒታይም መውለድ ይችላሉ። ራሱም እስከጠበቀ ድረስ ምን እስካለ ድረስ በተለይ ቻፓ ካለው ድንግል መርጦ ማግባት ይችላል። የሴት ልጅ እድሜ ግን ከመረሸ ተመረሸ ዋጋ። አሁን እኔ በሉት ስደት ላይ ሆኜ እንዲህ እንዲህ ስረዳ ሳልወልድ አሁን ባሌን አግብቼው ቢሆን ወፍ በግንባሬ ተተክዬ ብጸል እግዚአብሔር የት ነበርሽ? ሽ ነው የሚለኝ የዋነቴን አይቶ ከሰጠኝ እንጂ የለም። ስለዚህ እድሜያችሁ የትም አገር ሆኑ የትም እውነቴን ነምላችሁ ልትጠቀሙበት ይገባል። እኔ ነግራችኋለሁ። የመጀመሪያ ልጄን ሳረግዝ በፕላን አደለም ያረገዝኳል በእግዚአብሔር ፈቃድ ለዛውም፣ ፔሬድ እያየው መብረሃ ምስክሬ ነው። ፔሬድ እያየው አርግዤ ከእንግሊዝ ዶክተር ተጣልቻለሁ። ይሄድኩት ብርድ መጥቶይ ነው እያሳልኩ ሄድኩና፣ ኦ ኮንግራጁሌሽን ዩር ፕሬግናንሲ ነኝ። እስኪዝሚን አልኩት። በእንግሊዝ ሀገር ምድር ሽንቴን ቀይረህ ዩ ቼንጅ ማይ ዊሪንግ ዊ ሰንበዲ ዊሪንግ ብዬው አበደብኝ። ዶክተሩ ሀውካሚሴ የስ ቢኮዝ አም ፔሬድ አለ። ላስት ዊክ ፔሬድ ነበርኩ አልኩት ነጊቢ ብሎ መረመረኝ። እውነትን የምነግራችሁ ከዛ ሶስት ወር ከሁለት ሳምንት ነሽ አለኝ። እንግሊዝ ሀገር ውስጥ እስከ ሶስት ወር መንግስት ራሱ አልፈልግም መውለድ ካላችሁ ያስወርዱላችኋል። እብን እንኳን ሚስከሬድ ማድረግ ከፈለግሽ ዩ ካን። የግል ግን እነሱ ነጮች ችግር የለባቸው የግል አድራሻ የአኪም ቤት የአራትና የአምስት አድራሻ ሰጥቶኝ እነዚህ ጋር ደውለሽ ገንዘብ ካለሽ ቀጠሮ አድርገሽ ማድረግ ትችያለሽ። እዚህ ግን ኖ ቻንስ አለኝ። ተናዶብኝም ስለነበረ አይሴል ሶሪ። ምንድን ነው የጠየቀኝ፣ ባል ግን አለሽ አለኝ። ቦይ ፍሬንድ አለኝ አልኩ። ግን እንዴት ነው አላረገዝኩ የምትዩ፣ ስለ ፔሬድ አይቻለሁ። ዩክልቢ በሚሊየንስ ዋን ሴን ፔሬድ እያየ ልታረግዝ ትችላለች አለ። አይሴል ኦኬ። እንዴት ሚስ ያልኩ፣ እንዳለውም እርጉዝ ነኝ። በዛ ታይም የቤተሰቦችን ቤት እየሰራው ነው አፍርሼ እኔ የታየኝ ምንድን ነው ወይኔ ቤተሰቦቼን እንዴት ቤቱ ምን አርጌው ነው ብዬ ጭንቅላቴ፣ አያችሁ ወደ ክፉ አሰበ። እንዴት ፕላን ሳላረግ እግዚአብሔር ቢፈቅድ ነው እኔ ሳላቅ ሶስት ወር ከምናምን እስከሚሞላኝ እኔ እንዳላውቅ ያደረገው አምላክ ልጅ እንድወልድ ስለፈቀደ ነው፣ አያችሁ። በዚህ አሁን ሁሉ ገፍቼ አልፈልግም ብዬ ባስወጣ ልጅ ቢከለክለኝ ላለቅስ ነው ልጅ ከለከለኝ ብዬ ጭንቅላቴም ማሰራት ጀመርኩ። ቁጭ ብዬ ለባሊያ ነገርኩትም ውጭው ወደ ቤት የኔሄዱ ማሰብ ጀመርኩ። ምንድን ነው ማድረግ ያለብኝ? ከዛ ኦኬ እግዚአብሔር የፈቀደው ይሄን ከሆነ የቀረውን ሶስት ወር ነኝ። ማክሲመም ልሰራ የምችለው ሶስት ወር ወይ አራት ወር ነው። በዛን እድሜ ውስጥ ያለውን እድሜ ሰርቼ ያለውን የቤተሰቦችን ከበር ማረግበት ነገር መጨረስ አለብኝ። አንድና አንድ መወለድ እንዳለበት ስወስን አራተኛ ነው ምናምን ወር ላይ ነው ለባለቤቴ ራሱን እርጉዝ መሆኑን የነገርኩት ከዛ ፈለገ ሰርግ ማድረግ ፈለግን። የተለያየ ፈለግን። አይሴድ እናቴ የሌለችበት ሰርግ አልፈልግም። ለቤተሰቦቼ ክብር ሽማግሌ ላክ፣ ቤተሰቦች ማወቅ አለባቸው። ከዛ ሽማግሌ ልካረገዝኩ ስትል እንኳን አይደብራቸውም የሚል ሀሳብ አቋም ላይ ያደረግን ኦኬያልን። እንደ እግዚአብሔር ፍቃድ ለዚህ ነው ስሟን የአብ ስራ ብዬ አወጣሁላት እራሴ ነኝ። የእግዚአብሔር ፍቃድ የአብ ስራ የእግዚአብሔር ስራ ነው የኔ አይደለም ብዬ የአብ ስራ ብዬ ልጄን ያወጣሁላት በሪዝን ነው። ምክንያቱም እግዚአብሔር ስለፈቀደ ነው። እኔ ሶስቱንም ልጆቼ ስወልድ የእርግዝና ሲክነስ የሚባል የሚል ነገር የለኝም። እስከ ዘጠኝ ወሩ ስራ ሰርቼ ራሴን በምፈልግ ሰዓት አርፋለሁ እንጂ ሁለት ስራ እየሰራው ነው የወለድኳቸው። የመጀመሪያ በኦፕሬሽን ነው፣ ሁለቱም ግን በኖርማል ነው የወለድኩት እየሰራው ግን። እኔ የአምስት አምስት አመት ልዩነት አድርጌ ሶስቱንም ልጆቼ ወልጃለሁ። ይሄ አንድ ጊዜ አከታትሎ ወልዶ መገላገል አለስማማ። ይሄ ሴትን ልጅ ይገላል። አከታትሎ ወልዶ ምን ጨነቀው ወንዱ? እሱ ማታ ይገባል፣ ልጆቹ እንዴት ናቸው፣ የሆነ ሰዓት ሊያጫውትላችሁ ይችላል። ሪስፖንስብሊቲው የሴት ነው። ተከታትለው ከተወለዱ ያጨልሏቸዋል። አትሊስት ሴት ልጅ ማክሲመም አራት አመት ወይ ሶስት አመት ጋፕ ሊኖራቸው ይገባል ልጆቹ አለበለዚያ ግን ከሁለት ዓመት በኋላ እንደዚህም ሆኖ እምላችሁ ለዛው ምኔ ለእናቴ ነው፣ አንድ ዓመት ከስድስት ወር ሀፒ በርዝዴ አንድ ዓመቱን አስከብሬ ወደ እናቴ ነው እምልካችሁ፣ አምስት ዓመት አርና ማር ሲሞል ሲለዩ ወደዚህ አመጣለሁ። ከዛ አንድ ወልዳለሁ፣ ከዛ አንድ ዓመት በርዝዴ አክብሬ ለእናቴ አርና ማር ሲለዩ ወደ ለንደን። እንደዛ ነው ያደረኩት። ናቲ ብቻ እድለኛ ሆኖ የመጨረሻው ልጄ በሶስት አመቱ አመጣሁት። ለምን አገር እንዳልገባ ተከለከልኩ፣ በወያኔ ጊዜ አገር ካልገባው ልጆቼን ሳላይ መኖር የለብኝም ብዬ ጓደኛ ልኬ በጓደኛ ነው ልጄን ያስመጣሁት። እኔ አገር መግባት ተከልክዬ ምክንያቱም ልጄን ሳላይ አትሊስት በአመት ሁለቴ ልጆቼን እጅ አይ ነበር ኖ ብዬ በወያኔ ሰዓት ተቃወሚያቸው ነበር እንዴ! እንዴት ከለከሉ? ቀልዳለን። የአንዴ ወያኔን ካባረሩት አንዱ የግንቦት ሰባት ደንበኛ ቁ ነበር ስ በግልጽ ነው። ምነ አገር እንዳልገባ ተከልክያ ያለው ደንብ አንደኛ ደጋፊ ነበር። ምንም ጥርጥ እነሱ የሚያውቃሉ። ይ ማቃሉ የግንቦት ሰባት አንደኛ ደጋፊ ፕሮፓጋንዳ ነው። ግንቦት ሰባት ስል ወፍጥ እንግት ሳይኖር አስፈራርተን ያስወጣናቸው እንጂ መሳሪያ ይለን ፕሌን የለን በአፍ ብቻ ነው። ግንቦት ሰባት እግዚአብሔርን በኢሳት ፕሮፓጋንዳ እና ግንቦት ሰባት መጣን ቀረን እያለን አንድ ቀን ጥያቄ ጠየቅኩ። እግዚአብሔርን ጥያቄ ስብሰባ፣ ለመሆኑ እኛ ስንት ታንክና ስንት ፕሌ እኛ ያለን ስንት መርት ረየስ በግልጽ ይነገረን ብዬ እኔ ታውቃለህ፣ ነጭ ነጭ ነው ስጠይቅ፣ ስቀው እኛ ፕሌንም የለንም ታንክም የለንም፣ እህ እንላችኋለን በወረቀት እየመተንን መተናል እያልን ማሸበር አዲስ አበባ ላይ አለን እያልን ማሸበር ነው እንጂ ታንክም ምንም የለም ሲሉ ተስፋ ቆረጥ። ወይኔ ወያኔማ በቃ ቤተሰቦች እንሳ ላይ አለቀልኛል። ግን እኛ ምንድ ነው መተናል፣ ደርሰናል፣ እስር ቤቱን አስከፈትነው፣ ወረድን እያልን ወያኔ መጣ መስራ ስትቦካ ስትቦቃ በፕሮፓጋንዳ ወያኔ በራሷ እንትን ላብይ ሰታ ለቀቀችልን። ሀገራችን ነሽ ብለን ገባን። ብርሃኑ ቀኝ እጅ አልነበርሽ እንዴ ሮሚ? ኦፍኮርስ ብርሃኑ ነጋ፣ አንዳርጋቸው ጽጌ። በል ማነው ሁሉም ጠቅላላ የማያቀኝ የለም እኮ። እንትና ማን ነው ኤርትራ እንትን ገነጠልም አልፈርምም ያሉት ሻምበል ዳይት። እኔ ከኢትዮጵያ ለምንድነው ማልገባው ብዬ ስጠይቅ ምን የሚሉ ሁሉኝ ጥሩ ነው። ከሻምበል ዳይት ጋር እንዲህ ብዬ የተነሳሁት ፎቶ ከኢሳት አሰግድ ነው፣ እንትን ያ ሆላንድ ያለው ጥቁሩ ጥቁሩ ጋዜጠኛ ጋር እንዲህ ብዬ፣ ይህ ደግሞ የሙስሊሞች ምን አስመላሽ ነው የሚባሉ ከነሱ ጋር እኔ አገኘው ብዬ ታዋቂ ግጥ እያልኩ ፎቶ ግጥ እያልኩ ፎቶ፣ ደግሞ ሌላ ግንቦት ሰባት አርማ አድርጌ የለ። እኔ ምንድን ነበር የማደርገው? ስብሰባ ሲኖር ከቤቴ ቡና አፍልቼ ሻይ በፔርሙዝ አድርጌ እሸጣለሁ። ስብሰባ ላይ ሻይ ቡና ስጠጣ አንድ ብር አንድ ብር አስከፍላለሁ። ሻይ ማስከፍልና ገቢውን ግን

ትገቢያለሽ አለበለዚያ ኤርፖርት በመጣሽበት ይመልሱሻል፣ አለበለዚያ ትሳሰሪያለሽ ሲለኝ ምርጫው አልተስማማኝም። ቅርታ አልጠይቅም፣ የገደልኩት የለም። ባልመጣ የራሱ ጉዳይ አልመጣም በሚለው ፀንቼ ቅርታ ላለመጠየቅ አባቴንም ሳልቀብር ቀረው። እህት ሄደች፣ እኔ ቀረው። ወያኔ ካልወረደች ኢትዮጵያ አልገባም በሚለው ሳቅ ወያኔ የምትወርድበትን ማንኛውም ነገር መፈልፈል ጀመርኩ። የባሰ ቀንደኛ ግንቦት ሰባት ብለው ያዘው ፌስቡክ ላይ መጣ ደረሰ፣ እንትንን አለፉ ጎንደርን አልፈው እንትን ደረሱ፣ ድንበር ደረሱ እያል ማስፈራራት ጀመርን። ደርሰናል ብለው ሲለቁልን ገባን። ይሄ ነው ታሪኩ። ገባ ወንድማችን።